ሰላም ዓለይኩም ወራህመቱላሂ ወበረካቱ። ተመልካቾች እንደምናችሁ ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ የአሲር ልሰራ ነው። ይኸው አሲር ማንጋ፣ ሙዝ፣ እንጆሪ፣ ወተት አለኝ። በነዚህ ነው አብረን እንስራ። ተመልካቾች ይኸው ማንጋችን እንደዚህ ቆራርጫዋለሁኝ። ብስሚላህ ሙዝ፣ ይኸው እንጆሪያችንም፣ በረዶም እጨምራለሁ ትንሽ

ተመልካቾቼ እንደዚህ ጨርሰናል፣ አሴራችንን ጁዛችን። እናንተም ሰርታችሁ ሞክሩት፣ በጣም የሚጣፍጥ ነው። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ኢንሻላ በሌላ ቪዲዮ እስከምንገናኝ ማሰላማ።